ሐሙስ ሌሊት ለአርብ አጥቢያ እስራኤል የኢራንን የኒውክሊር ምራ ግብር ማዕከል ላይ እያነጣጠረ ነው ያለችውን ጥቃት ፈጽማለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆሴን ሳላሚንን ጨምሮ ሌሎች ከፍተኛ ወታደራዊ ባለስልጣናት እንዲሁም የኒውክሊየር ሳይንቲስቶች ተገድለዋል። ከተገደሉት መካከል ሕፃናትን ጨምሮ ሰላማዊ ዜጎች እንደሚገኙበት የኢራን ብሔራዊ መገናኛ ብዙሃን ዘግቧል። ማክሸፉን አስታውቋል። የእስራኤል ጦር ኢራን አርብ ማለዳ ላይ ወደ መቶ የሚጠጉ ሰዋል በአውሮፕላኖች ማስወንጨፏንና በኢራን ዋና ከተማ ቴህራን ሐሙስ ለአርባ አጥቢያ ለሊት ከዘጠኝ ሰዓት ተኩል ላይ ፍንዳታዎች መሰማታቸው ተዘግቧል። የኢራን ብሔራዊ ቴሌቪዥን ጣቢያ ቴህራን የሚገኙ የመኖሪያ አካባቢዎች በጥቃቱ መመታታቸውና ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን ዘግቧል። በእስራኤል ደግሞ ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ ደወል ከእንቅልፋቸው የቀሰቀሳቸው ሲሆን የአደጋ ጊዜ የስልክ ማንቂያዎችም ደርሷቸዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ በርካታ ወታደራዊ ኢላማዎችን መምታቱን ተናግሯል። የመጀመሪያው ጥቃት ከደረሰ ከሰዓታት በኋላ ዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንዝ የኒውክሌር ጣቢያ ላይ ፍንዳታ መከሰቱን የኢራን መንግሥት ብሔራዊ መገናኛ ብዙሃን ዘግቧል። በኋላ ላይ የእስራኤል መከላከያ ሠራዊት ስፍራውን መምታቱ ማረጋግጦ ጥቃቱ ከፍተኛ ጉዳት አድርሷል ብሏል። የዓለም አቀፉ የኒውክሌር ተቆጣጣሪ መስሪያ ቤት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በናታንዝ የኒውክሌር ተቋም ምንም አይነት የጨረር መጠን መጨመር አለመኖሩን የኢራን ባለስልጣናት እንደነገሩ ተገልጿል። የኤጀንሲው ኃላፊ ራፋኤል ግሮሲ የኒውክሊር ተቋሞች በፍጹም ጥቃት ይደርስባቸው አይገባም ያሉ ሲሆን እንደዚህ አይነት ጥቃቶች በኒውክሌር ደህንነትና ጥበቃ እንዲሁም በክልላዊና ዓለም አቀፋዊ ሰላምና ደህንነት ላይ ከፍተኛ አንድምታ አላቸው ብለዋል። ኃላፊው ለቦርድ አባላት በሰጡት መግለጫ የኒውክሌር ተቋሞችን ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃ በኢራን በአካባቢውና በሌሎች ህዝቦች ላይ ከባድ መዘዝን የሚያስከትል አደጋ አለው ካሉ በኋላ ሁሉም አካላት ግጭቱ የበለጠ እንዳይባባስ ከፍተኛ ተአቅቦ እንዲያደርጉ ጥሪ አቅርበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ጥቃቱ ራይዚንግ ላይን ባሉት ዘመቻ ኢራን የእስራኤል ህልውና ላይ አደጋ እንዳትጥል ለማድረግ ያነጣጠረ ወታደራዊ ዘመቻ ነው ብለዋል። ዘመቻው ስጋቱን ለማስወገድ የሚፈጀውን ያህል ቀናት እንደሚቀጥል ተናግሯል። ኔታንያሁ ኢራን ከቅርብ ወራት ወዲህ ራሷን የጦር መሳሪያ ለማስታጠቅ እርምጃዎችን ወስዳለችና አሁን አሁንም ካልቆመ ኢራን በጣም በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ ማምረት ትችላለች ብለዋል። አንድ የእስራኤል ጦር ባለስልጣን ለቢቢሲ እንደተናገሩት ኢራን በቀናት ውስጥ የኒውክሌር ቦምብ ለመስራት የሚያስችል በቂ የኒውክሌር ክምችት አላት ብለዋል። ኔታንያሁ በንግግራቸው የአሜሪካን ፕሬዝዳንት ዶናልድ ትራምፕን የኢራንን የኒውክሌር ጦር መሳሪያ ፕሮግራም በመጋፈጣቸው አመስግነዋል። ጥቃቱ የተፈጸመው አሜሪካ ከኢራን ጋር በኒውክሌር መራህ ግብር ላይ በሚያዝያ ወር የጀመረችው ውይይት በቅርብ ቀናት ውስጥ መቀዛቀዝ ባሳየበት ወቅት ነው። ውይይቱን ለመቀጠል ለእሁድ ቀጠሮም ተይዞ ነበር። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቴህራን የኒውክሌር ጦር መሳሪያ ማምረቷ እንድታቆም ስምምነት ላይ ለመድረስ ተስፋ አድርገው ነበር። ለረጅም ዓመታት ኢራን የኒውክሌር እንቅስቃሴዋ ሰላማዊ እንደሆነ አጥብቃ ትናገራለች። በዚህ ሳምንት መጀመሪያ ላይ ትራምፕ ከኔታንያሁ ጋር በነበራቸው የስልክ ውይይት የኢራን የኒውክሌር አቅምን በተመለከተ ከወታደራዊ እርምጃ ይልቅ ዲፕሎማሲያዊ መንገድ ስለመከተል የከረረ ንግግር ማድረጋቸው ተዘግቧል። ባለፈው አመት ሚያዝያና ጥቅምት ወር ላይ ኢራንና እስራኤል ምንም እንኳን እስራኤል ባለፈው አመት የፈጸመችው ጥቃት አሁን ከምታደርገው አንጻር ሰፊ ነው ባይባልም በርካታ የአየር ጥቃቶችን አንዳቸው ሌላኛቸው ላይ ፈጽመዋል። የኢራን ጠቅላይ መሪ አያቶላ አሊ ሃሜኔይ እስራኤል ከባድ ቅጣት እንደሚደርስባት መገመት አለባት ሲሉ የውጭ ጉዳይ ሚኒስትር አባስ አራግጂ ደግሞ ጥቃቱን የጦርነት አዋጅ ሲሉ ገልጸውታል። ኢራን አርብ ጠዋት ወደ 100 የሚጠጉ ሰዋል ባውሮፕላኖችን ወደ እስራኤል ማስወንጨፏንና ማምከኑን የእስራኤል ጦር አስታውቋል። የኢራን የውጭ ጉዳይ ሚኒስትር የአገሪቱን ጦር የኢራንን ሉዓላዊነት በሙሉ ኃይልና ተገቢ ነው ብሎ ባሰበው መንገድ ከመከላከል ወደ ኋላ አይልም ብለዋል ሚኒስቴሩ ባወጣው መግለጫ የእስራኤልን ዘመቻ የትንኩሳ ድርጊቶች ሲል የገለጸ ሲሆን የአሜሪካ መንግስት የዚህ አገዛዝ ዋነኛ ጠባቂ እንደመሆኑ መጠን ኃላፊነቱን ይወስዳል ብለዋል። ዶናልድ ትራምፕ ለጥቃቱ በሰጡት ምላሽ ኢራን ስምምነት ላይ እንድትደርስ ተደጋጋሚ እድል የተሰጣት ቢሆንም እነርሱ ግን ሊስማሙ አልቻሉም ብለዋል። አንዳንድ የኢራን ባለስልጣናት በድፍረት ተናግረዋል፣ ነገር ግን ምን ሊፈጠር እንደሆነ አላወቁም ነበር ሲሉ ትራምፕ በማህበራዊ ድረገጻቸው ላይ ጽፈው አሁን ሁሉም ሞተዋል ብለዋል። ቀድሞውንም ሞትና ውድመት ደርሷል። ነገር ግን ይህ እልቂት ለማስቆም አሁንም ጊዜ አለ። ቀጣዮቹ የታቀዱት ጥቃቶች የበለጡ የከፉ ናቸው። ወደ ስምምነቱ ያሉ ሲሆን ኢራን ሁሉ ነገር ባዶ ከመሆኑ በፊት ስምምነት ማድረግና በአንድ ወቅት የኢራን ኢምፓየር ተብሎ ይጠራ የነበረውን ማዳን አለባት። ከዚያ ሞትም ሆነ ጥፋት የለም። ከመርፈዱ በፊት አሁኑኑ አድርጉት፣ በቃ ሲሉ ነው የተናገሩት። ቀደም ሲል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ዩናይትድ ስቴትስ በጥቃቱ ምንም አይነት ድጋፍ ለእስራኤል አለማድረጓንና ምንም አይነት እርዳታ እንዳልሰጠች ተናግረው ነበር። የአሜሪካ ዋነኛ ትኩረት በአካባቢው የሚገኙትን የአሜሪካ ኃይሎችን መጠበቅ ነው ብለዋል። የአሜሪካና የኢራን የኒውክሌር ድርድር በማሸማገል ላይ ያለችው ኦማን እስራኤል ለተፈጠረው መካረርና መዘዙ ተጠያቂ ናት ብላለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ስለ ጥቃቶቹ የተሰማው አሳሳቢ ነው ካሉ በኋላ የፈረንሳይ መንግስት እንዳለው ውጥረት እንዲረግብ አሳስበዋል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ የወንግ ጥቃቱ ቀድሞውን ወዳልተረጋገጠ አካባቢ የበለጠ አለመረጋጋት ሊያመጣ ይችላል ብለዋል። ጥቃቱን ጃፓን፣ ቱርክ፣ ኢንዶኔዥያ እና ሳውዲ አረቢያ አውግዘውታል። ቻይና ጥቃቶቹ ሊያመጡት የሚችሉ አስከፊ መዘዞች በጣም እንዳሳሰባት ተናግራለች። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ቃል አቀባይ በምንም አይነት ሁኔታ ወደ ዘላቂ ግጭት ውስጥ እንዳይገባ ሁለቱም ወገኖች ራሳቸውን በከፍተኛ ሁኔታ እንዲያቅቡ ጠይቀዋል። የእስራኤል መከላከያ ሶስት የኢራን ወታደራዊ አዛዦች እስራኤል በፈጸመችው ጥቃት ተወግዷል ብለዋል። እነርሱም ሁሴን ሳላሚ የእስላማዊ አብዮት ዘብ ዋና አዛዥ፣ ጎላም አሊ ራሺድ የካታም አላንቢያ የማዕከላይ ዘብ ዋና አዛዥና የኢራን ጦር አዛዥ ዋና አዛዥ መሐመድ ባገሪ ናቸው። የኢራን መንግስት በበኩሉ የአየር ኃይሉ አዛዥ አሚር አሊ ሀጂዛዴህ ከሌሎች ባልደረቦቻቸው ጋር መገደላቸውን አስታውቋል። የእስራኤል ጦር የሌሊት ጥቃቱ ያተኮረው የኢራን ከፍተኛ ወታደራዊ ባለስልጣናትና የኒውክሌር መርሃ ግብር መሪዎችን ጨምሮ ከመቶ በላይ ኢላማዎች ላይ ያተኮረ ነው ብሏል። ከኢራን ጦር ጋር ግንኙነት ያለው የዜና ወኪል ታስኒም እንደዘገበው በጥቃቱ ስድስት የኒውክሌር ሳይንቲስቶች መሞታቸውን አስታውቆ ከነዚህም ውስጥ አምስቱ ስማቸው ተዘርዝሯል። ፌይዶን አባሲ የቀድሞ የኢራን አቶሚክ ኤነርጂ ድርጅት መሪ መሐመድ ማህዲ ቴህራንቺ በኢራን የኒውክሌር ጣቢያ መሳሪያ ፕሮግራም ውስጥ የተሳተፉ አብዱልሃሚድ ማኑቺህር በሻሂድ ፒኤችዲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ አህመድ ረዛ ዞልፋ ጋር በሻሂድ ፒኤችዲ ዩኒቨርሲቲ የኒውክሌር ምህንድስና ፕሮፌሰር አርማ ሁሴን ፈቂ በሻሂድ በዩኒቨርሲቲ የኒውክሌር ፕሮፌሰር የአያቶላ አሊ ካሚኒ ከፍተኛ አማካሪ የሆኑት አሊ ሻሞካኒም ከፍተኛ ጉዳት እንደደረሰባቸው የኢራን መገናኛ ብዙሃን ዘግበዋል የመንግስት መገናኛ ብዙሃን እንደዘገቡት ከተገደሉት መካከል ሕፃናትን ጨምሮ ሰላማዊ ሰዎች ይገኙበታል ዛሬ የተሰማው ዜና ደግሞ ኢራን ሚሳኤል ማስጮወን ጭፋዋን ከቀጠለች ቴሄራን ትቃጠላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትስ አስጠንቅቀዋል ሚኒስትሩ ከወታደራዊ ባለስልጣናት ጋር ባደረጉት ግምገማ ላይ በሰጡት አስተያየት የኢራኑ አምባገነን የኢራን ዜጎችን ወደ ታጋችነት እየቀየረ ነው በተለይም የቴሄራን ነዋሪዎች ኗሪዎች በእስራኤል ሲቪሎች ላይ በደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት እውነታ እየፈጠረ ነው ብለዋል ኢራን በበኩሏ በእስራኤል ላይ እየወሰደችው ያለችን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮቻቸውንና መርከቦችን ይላማ እንደምታደርግ ዘገባዎች ወጥተዋል። እስራኤል በኢራን ላይ የፈጸመችውን ጥቃት በተመለከተ ከጥቃቱ በፊት አሜሪካ ምክር ተጠይቃ በምላሹ ራሷም ለመከላከል መሰረታዊ ነው የሚል ምላሽ እንደተሰጣት የአሜሪካ ባለስልጣን ተናግረዋል። አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሉ የሀገሪቱ ዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣን ማኮይ ፒት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል። ዋነኛ ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞችና ኃይሎችን ጥበቃ ነው ብለዋል። ኢራን በቀጠናው ያሉ የአሜሪካ ዜጎች፣ የጦር ሰፈሮችን ወይም መሰረተ ልማቶችን ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉ ተናግረዋል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆነ ገልጸው አገራቸው ዲፕሎማሲያዊ መፍትሄ ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህነት ነው ብለው ነው ያከሉት። እስራኤል እና የኢራን መካከል ያለው ግጭት አሁን በሁለቱ ሀገራት መካከል የተገደበ ይመስላል። ነገር ግን ሁለቱ ሀገራት ግጭት እንዲያቆም የሚቀርበውን ጥሪ አንስማማም ቢሉስ ለሚለው ጥያቄ መልስ እስካሁን መስጠት አልተቻለም። ምንም እንኳን አሜሪካ ብታስተባብልም ኢራን የአሜሪካ አሜሪካ ኃይሎች ግጭቱን መደገፋቸውና ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እንደሚያደርጉ በግልጽ ታምናለች። በመሆኑም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ላይ ጥቃት ልትሰነዝር ትችላለች። አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖች በባህረ ሰላጤው ሀገራት ደግሞ ወታደራዊ ሰፈሮችና በቀጠናው ዲፕሎማሲያዊ ተልእኮዎች አሏት። በኢራን የሚደገፉ ሃማስና የህዝቦላ ብዙ የተዳከሙ ቢሆንም በኢራቅ የሚደጋፊ ሚሊሻዎቻቸው ግን አሁንም ታጥቀውና አቅማቸውን አጠናክረው ቆይተዋል። ኢራን አስተማማኝ መከላከያ ባለው የእስራኤል ጦርና ሌሎች ኢላማዎች ለጉዳት ማድረስ ካልቻለች በተለይ ጠላቶቿን ለአመታት ይደግፋሉ በምትላቸው የባህረ ሰላጤው ሀገራት ላይ ሚሳኤል ጥቃት ልትሰነዝር ትችላለች። እነዚህ ሀገራት የአሜሪካ አየር ኃይል ሰፈር የሚገኝባቸው ናቸው። በመሆኑም የባህረ ሰላጤው ሀገራት ጥቃት ከደረሰባቸው እራሳቸውን ለመከላከል የአሜሪካና የእስራኤል ጦር አውሮፕላኖችን ድጋፍ ሊጠይቁ ይችላሉ። እስራኤል የኢራንን እስላማዊ አብዮት ጥበቃ አገዛዜ ማፍረስ ረጅም ጊዜ ህልሟን ብታሳካስ የሚለውን ጥያቄ ደግሞ ትናንት የእስራኤል ጠቅላይ ሚኒስትር ኔታንያሁ በሰጡት መግለጫ ዋናው አላማቸው አገዛዙ ማፍረስ እንደሆነ በግልጽ ተናግረዋል። የኢራንን መንግስት መፍረስ በተለይ በአንዳንድ የእስራኤል ወዳጆች ሊደገፍ ይችላል። ግን ይህ ምን ክፍተት ሊፈጥር ይችላል የሚለው ደግሞ ሌላ ጥያቄ ነው።